ወይዘሮ ብርቱካን ልጆቿን ሰብስባ አንድ ላይ አቤልም ሆንክ ማንህም ሁላችሁንም አንድ ቃል እየማስገባችሁ ነገር አለ ትላቸዋለች። እና እነሱም እሺ ምንድን ነው እንስማው እስኪ ማዬ ነገሬን ሲሉ እሺ ያው እንግዲህ ብዙ መከራና ፈተና ብናሳልፍም ደግሞም ፈተናውም ሆነ መከራውም የደረሰብን እየነበረው በሰላም ነው። እናም ደግሞ አሁን ሰላም ችግር ላይ ነው ያለችው። እርግጥ የልጅ ልጄ ኑሮ ሊም ቢሆን ኑሮ እንዴት ደስ ባላይ ነበረ። ግን ደግሞ እግዚአብሔር የወደደና የፈቀደውን አድርጓል። እናም እባካችሁ ከዚህ በኋላ ብዙ መልካም ነገሮችንና መጥፎ ነገሮችንም አብረን አሳልፈናል የሰላም ራሷን መሳቷና ማበዷ ግራ ቢያጋባንም ግን ደግሞ አብረን በልተን ጠጥተናል። እርግጥ ለሰው ጥሩ ባትሆንም ክፉ ሰው እንደሆነች ሁላችንም እናውቃለን። ግን ደግሞ እሷ ክፉ ናት ብለን ሰላምን መተው የለብንም። እና ሁላችሁም ቃል እንድትገቡልኝ እፈልጋለሁ ሰላምን ሁላችሁም ከጎኗ ሁናችሁ አሁናችሁ እንድታበረታቷት እና ወደ ሰላም ህይወቷ እንድትመልሱልኝ እፈልጋለሁ ስትል ለሁሉም ትነግራችኋለች። አሁን ላይ አቤል ቀለበት ሊያደርግ ከዶክተር ማግዳ ጋር ፕሮግራም አድርጓል። ሁሉም ደስ ብሏቸዋል። ትጅም ሆነች መቅደስም፣ ሁሉም ደስተኞች ናቸው። ወይዘሮ ብርቱካንም ሆነ እስቄል ሁሉም በጣም ደስተኞች ናቸው። እናም ደስ እያላቸው የቀለበት ፕሮግራም ተዘጋጅቷል። እናም እዚህ ፕሮግራም ላይ ብትገኝና አብራን ደስታችን ብትካፈል ደስ ይለኝ ነበረ፣ ግን ደግሞ አልታደልንም። እናም በቃ ፕሮግራማችን ከጨረስን በኋላ ግን ሁላችንም ሰላምን ልንጠብቃትና ልንደግፋት ይገባል ስትል ሁሉም በአንድ አፍ ምንም ችግር የለውም እማዬ፣ ያንን የበ መልካሙ ጊዜ የነበረውን አብረን የበላን የጠጣነውን ማሰብ አለብን። እናም ሁላችንም ከሰላም ጎን እንቆማለን። ምንም ችግር የለውም እማዬ፣ ቃል እንገባለን ሲሉ ለወይዘሮ ብርቱካን ሁሉን ቃል ይገባሉ። ሰላም ከነዙ ጋር አደለችም። እሷ ጎዳና ላይ ወጥታለች። አቤልን ይቅርታ ስጠይቀው ይቅርታው ረፈደብሽ ብዙ አድርጌ ብዙ ተለማመጬ ብዙ ሰግጄ ልሻለሁ፣ ስለዚህ አሁን ረፍዷል የኔን ህይወት ጀምሬ ያለው አንቺም የራስሽን ህይወት ጀምሬ ብሎ ነበር ጥሏት ሄደው። እናም ከዛም በኋላ ነበረ እሷ ራሷን ስታ አስፓልት ላይ የወጣችው። እናም በየምትሄድበት ሁሉ በየመንገዱ አቤል እያለች ትጣራለች። የምታያቸውን ሰዎች ሁሉ አቤል የታለ? አቤል ነህ አንተ? አቤልን ጥሩልኝ እያለች ሰላም አቤልን መጣራት ጀምራለች። ግን አቤል የለም። እንደ ድሮ እያም ፉከራዋ፣ ዛቻዋ፣ ሁሉ ነገር የለም። ሰላም ጎዳና ላይ አሹንም ደግሞ በቢላ ወቅታ መግደሏ እጅጉን ጸጽቷታል። ሁሉ ነገር ተጨማምሮ አይምሮዋ በላይ ሆኗል። ሲመክሯት አልሰማ በማለቴ መቅደስን በአቅሟ ብትለኝ አለመስማቴ ዛሬ ላይ ጥሎኛል። አቤል ሁሌም ወድካለው እያለች መንገድ ለመንገድ እየሄደች ተለፈልፋለች ተጣራለችም። ሰዎችም ምን እውነሽ ነው ብለው ሲቀርቧት ድንጋይ ይዛ በድንጋይ ማባረሯን ጀምራለች። እናም በዚህ መሀል አቤል ግን ወይዘሮም ዶክተር ማክዳን ለጋብቻ ሲጠይቃት አላንገራገረችም ነበረ። እመኛው የነበረው ነገር ስለ ደረሰልኝ ደስ ብሎኛል። እናም ደግሞ እችን የመሰለች መልካም እናት እያለችህ ይህን የመሰለ መልካም ወንድም እያለህ እንዴት አላገባ እምልህ አለሁ እንዲሆን እኔ ራሴ እንደውም መሬት ስሜ ነው እሺ አገባሃለሁ የምልህ እናም እንጋባለን ምንም ችግር የለውም ስትል በጣም ጥሩ እንግዳ ውስጥ አሁን የቀለበት ፕሮግራም እናደርጋለን እና የሆነ ሰርፕራይዝ አለ ወደ ቤት እንድትመጭ ብሎ ስልክ ይደውልላታል። እዛም እሱም እሺ ይልና ስልክ ከደውሎ ነይ ሲላት ፕሮግራማቸው ላይ ትጅም እናቷን ይዛ መታ ከእነሱ ፕሮግራም ላይ ታድማ ነበረ። እናም አብረው ሁሉም ተሰባስበዋል። ደስ በሚል ሁኔታ ማክዳ መጥቻ አለው በር ይከፈትልኝ ብላ ስደውልለት በሩሺ ሁላችሁም ሬዲዮ ናችሁ ጠብቁኝ፣ አሁን ማክዳን ይዣል ልምጣ በር ላይ ነች ይላቸዋል። እሱም እሺልና ወደ ውጭ ወጥቶ ማክዳን ሲያገኝ፣ በይሽ ሰርፕራይዝ ስላለ ዓይንሽን ታስረች ነው የምትገቢው ይላታል። እሷም አላንገራገረችም፤ እሺ ብላ ዓይኗን ተጋር ታስራ ወደ ቤት ይዟት ይገባል። እናም ፊት ለፊት ከቆመች በኋላ ሁሉም ደስ በሚል ሁኔታ ነበር የተቀበሏት እና በይ እንግዲህ አሁን ዓይንሽን ልትገልጩ ተዘጋጅ ሲላት እሷም ሳታንገራገር እሺ ትልና አይኗን ትገልጣለች። አይኗን ስትገልጥ እያየችውን ማመን አልቻለችም። በጣም ደንግጣለችም ደስ ብሏታልም። እናም ተንበርክኮ ታገቢኛለሽ የሚለውን ቃል ካፉ ሳይወጣ ምንም ካፍህ እስኪወጣ አልጠብቅም፣ አቤል አገባሃለው ትለዋለች በደስታ። ቀለበት ያደርግላታል። እሷም ለሱ ቀለበት አደረገችለትና የኬክ ፕሮግራም ስለነበረ ኬኩንም ለሁለት ሁነው ይቆርሱታል። ወይዘሮ ብርቱካን ከዚህ በኋላ የልጅ ህይወት ተስተካከለ። አየሽ እማዬ፣ ነገሮች ይቀየራሉ እኮ ብዬሽ ነበረ። አቤል ወንድሜ ትናንት ተሰቃይቶ ነበር አሁን ግን ወንድሜ ቀን ወጣለት ደስተኛ የሆነ መልካም ሴት አገኘ ከዛች እርኩስና አረመኔ ጋር ወጥቷል እግዚአብሔር ይመስገን ሲል ስለ ወንድሙ ደስታ ለእናቱ ይነግራታል እናም ማዬ ሁላችሁንም ከልብ አመሰግናለሁ ፕሮግራሜ ላይ ስለታደማችሁ ደስተኛ ስለሆናችሁ ሲል አቤልም ሁሉን ያመሰግንና እሷም በበኩሏ ሁላችሁንም ከልብ አመሰግናለሁ በፕሮግራሜ ቀን ስለታደማችሁ ስለተገኛችሁልኝ ደስ ብሎኛል ይገኛል። ሁሌም አብሮነታችሁ አይለየን፣ ስትልም ግን ደግሞ ሰላምን አረሰዋትም። በተለይ እኔ ልንከባከባትና ላግዛት ትችላለሁ። ማየ መልካሙን ሁሉም መኛለን።